ናን አባት እንግዲህ ሙሉ በሙሉ ወጩን እኔ ሸፍናለሁ በማለት እንግዲህ ሳያስቡ እጅግ በጣም በጨነቃቸው ሰዓት የሰላምዬ አባት አቶ መስፍኔ ሙሉ በሙሉ ወጩን ሸፍኖ የኖላዊን ሕክምና እኔ እሸፍናለሁ፣ ወይዘሮ ሜላት ያጠፋችውን ስህተት እኔ ማረም እፈልጋለሁ በማለት እንግዲህ ቀጥታ ዶክተሩ ጋር በመንጣት ነገሮችን በማናገር እንዲሁም ደግሞ ሕክምናው እንዲቀጥል አድርጎታል። እንዲሁም ደግሞ የኖላዊ ሕክምና አሁን ላይ እጅግ በጣም ደስ በሚል ሁኔታ ተጠናቆ መጨረሻው ላይ ደርስ ደርሷል ። እንዲሁም በስተመጨረሻ ኖላ ከህመማቸው ድ ነው እንግዲህ ሀናን እንዲሁም ደግሞ አሴርን እጅግ በጣም ስቅስቅ ብለው በማልቀስ ይው ነቅቻለው፣ ጸሎታችሁ ተሰምቷል፣ ደህና ሆኛለሁ፣ ከዚህ በኋላ ማመስገን እንጂ ማልቀስ የለም፣ በማለት እንግዲህ ሲናገሩ ሰምተናል። እና በዛሬው ፕሮግራም እጅግ በጣም በዛሬው ፓርት ማለት ነው እጅግ በጣም ደስ የሚል ነበረ። ሀንችም እጅግ በጣም ስታለቅስና ስትጨነቅበት ይሆናል ነበረው ነገር አሁን ላይ እጅግ በጣም ተደስታለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫም ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁ ይችላላችሁ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ እጅግ በጣም ተወዳጅ የሆነ ድራማ ነው። ሁላችንም በጉጉት ነው እንግዲህ ሰፍ ብለን የምንጠብቀው በዛሬው ፓርት በክፍል አምሳ ሁለት እጅግ በጣም ደስ የሚል ነገሮች ብዙ ነገሮችም አይተናል። እውነታዎችም እንዲታወቁ የተለያዩ ነገሮችም እንግዲህ ተደርገዋል ማለት ነው። እንግዲህ በመጀመሪያ የሰላምዬ አባት ሙሉ ወጪውን በመሸፈን ሉላዊን አሳክመዋል። በዚህ እጅግ በጣም ሁላቸውም ደስተኛ ናቸው። ሀና እጅግ በጣም ደስ ብሏታል። ምናሴም እጅግ በጣም ደስ ብሎታል። እንግዲህ ሰላምም እጅግ በጣም ነበር የአባቷ ውሳኔ፣ በጣም ነበር ያስደነገጣት ማለት ነው። ያ መልካም አባቷ ይህን ነገር በማድረጉ እጅግ በጣም ተደስታለች። እንግዲህ ወይዘሮ ሜላት ለምንድን ነው በማለት እንግዲህ ስለ ሀና አባት ዶክተሩ ደውሎ እንዲሁም ደግሞ አቶ መስፍኔ ሁሉን ነገር እንደሸፈነና ያው የሀና አባት መታከም እንደሚችል ያለውን ሁኔታ ደውሎ ለወይዘሮ ሜላት አሳውቋት ነበረ። ወይዘሮ ሜላት ግን እጅግ በጣም ነበር የተናደደችው። እንዴት እንደዚህ ሊሆን ይችላል? እኔ እንደዚህ አይሆንም ብያለው። በዚያ ላይ ለምንድን ነው እንደዚህ ሂዶ ያደረገው? በቃ አይሆንም ብለ። ህክምናው እንዲሰረዝ አድርግ፣ በቃ እንዲታከም አልፈልግም፣ በማለት እንግዲህ ጭንቅላቷ እንደረቅ አድርገው ትገኛለች። ዶክተሩ ግን እንደፈለግሽ የምታሽከረክረኝ እኔ ምን እመስልሻለሁ? በማለት በመናደድ እሱም ማለት ነው። በስተመጨረሻም ስልኩን ዘግታበታለች። ያው እንግዲህ ግን የእሷን ምክር ሰምቶ ህክምናው እንዲቋረጥ ሳይሆን ህክምናው እንዲቀጥልና ኖላዊም ከህክምናው እንግዲህ ተሐክመው አሁን ላይ ደህና ሁነው ይገኛሉ። በዚህ እጅግ በጣም ብዙዎች ደስ ብሏቸዋል ማለት ነው። ሌላው ደግሞ ሀና ዶክተሩን በመጀመሪያም አስጨንቀው ነበረ። እሱም እንግዲህ አሁን ላይ ስለ ውጤቱ ስለ ምርመራ ውጤቱ ያ ማለት ስለ ዴኒየው ስለ እርግብና እንዲሁም ስለ ሀና ያለው ነገር በእርግጠኝነት እኔ የወይዘሮ ሜላት ልጅና የአቶ መስፍኔ ልጅ እንደሆንኩኝ አቃለሁኝ። ግን ደግሞ ህክምና ላይ የሆነ ስህተት እንደተደረገ በእርግጠኝነት እኔ ያውቃለሁ በማለት እንግዲህ ዶክተሩን ስትጋፈጠው አይተናል። በዛ ላይ ደግሞ አባቴ ይህን ያክል የህክምና ወጪ በፍጹም አይጨርስም፣ እኔ ነገሮቹን ስለማቅ በህክምናው ላይም ስላለሁኝ የጤና ባለሙያ መሆኔን አትርሳ፣ አትዘንጋ በማለትም አስጠንቅቀዋለች። ምክንያቱም እንዴት እንደዚህ ያክል ብር ይጨምራል? ከዚህ ላይም ስህተት እንዳለ ማወቄን እንዳትረሳ ለማለት ነው በማለት እንግዲህ አስጠንቅቀዋለች። ስለዚህ ያው የዴኒ ምርመራው ላይም እንዲሁም ከአባቷ ህክምና ላይ የበለጠ ወጪ እያደረገው የሆነ ነገር ሴራ ተሰርቶ እንደሆነ እንግዲህ ይሄንን እንዳወቀች አረጋግጣለታለች። በእርግጥ በመጀመሪያ ከነ ወይዘሮ ሜላት ቤት በነበረችበት ሰዓት እርግብን አስጠንቅቃታለች። ስለ አባቴ የህክምና አሁን ላይ መቀየር የሆነ እጅሽ ካለበት እውነት አልለቅሽም በማለት እንግዲህ ስትናገራት ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ እሷን ይመስለኛል በእርግጠኝነት ሀና የጠረጠረቻት ማለት ነው። ስለዚህ ስለ ሕክምናው ስለ ደኒ ምርመረውም ስህተት እንዳለ እንግዲህ ሙሉ በሙሉ ለዶክተሩ ነግረዋለች ማለት ነው። ዶክተሩ እጅግ በጣም ግራ ተጋብቷል። ምንድን ነው የምትለው ይች ደግሞ በማለት ብዙ ቃላቶችን ሲናገር ነበረ። ሌላው ተምቹና ሁም ደግሞ አሴር ናቸው። ተምቹና አሴር አሁን ላይ ተያይዘዋል። እውነተውንም ለአሴር ነግሮታል። ተምቹ እውነተውን በመናገሩና ሁኔታውን በማሳወቁ ለአሴር እጅግ በጣም ነው ደስ የሚለውን ምክንያቱም ሌላ ነገር እንዲወጣና እና እውነትን ለማውጣት ሁለታቸውም ይታገላሉ ብዬ አስባለሁ። ያው እጅግ በጣም ይዋደዳሉ። አሁን ላይ ግን እጅግ በጣም ነው ጥፍጥፍ አድርጎ የወገጠው እንዲሁም ደግሞ የመጣው ማለት ነው። ተምቹን በእርግጠኝነት ለምን ተናዷል? ህይወት ነው እዚህ ጋር ይቀምቶ የሀናን ህይወት ቀምቶ ለሌላ ሰው ህይወት ነው እንግዲህ የሰጠው ማለት ነው ተምቹ። ስለዚህ መስቀሉና ፎቶዋ ለሃና በጣም ትልቅ ነገር ነው፣ እንዲሁም ደግሞ ለኖላዊ በጣም ትልቅ ነገር ነው። ምክንያቱም የሃንችን ቤተሰብ የሚፈልጉበት የሚያገኙበት አንዱ ነገር እስከሆነ ድረስ ለሃና ከምንም በላይ የሚያስፈልጋት ነገር ነበር። ግን ደግሞ ተምቹ ይህን ነገር ሰርቆ ሌላ ሰው አሳልፎ እንደሰጠው እንግዲህ አሁን ላይ በዛሬው ፕሮግራም ላይ ተናግሯል። ለአሴር እና እጅግ በጣም የሆነ ስህተት ሰርቻለሁ፣ ምን እንደምልህ አላውቅም። እሱ ነው እንደዚህ የሚያበሳጨኝ የሚያናድደኝ እና ኃጢአት ሰርቻለሁ በማለት ለሚወደው ሁሉም ነገር በከልጅነታቸው ጀምሮ እንግዲህ አብረው ስላደጉ ተምቹ እና አሴር እጅግ በጣም ይዋደዳሉ። ቢያጠፋም እንግዲህ አሴር እጅግ በጣም ይደበድበዋል ተምቹም ተምቹም ቢያጠፋ አሴርን በደንብ እንደ ወንድም ይቆጠዋል ሁለታቸው ሲያጠፉም እንዲሁም ሲደሰቱም እጅግ በጣም ነው ደስ የሚሉት። ስለዚህ በጣም ነበር የደበደበው። ሲደበድበው እራሱ ተምቹ ምንም ነገር እራሱ ለአሴር አልመለሰለትም። ምክንያቱም እውነቱን እንድትነግረኝ ነግረኝ እፈልጋለሁ በማለት ያለመናገር እንግዲህ በጣም ጥሩ ነበረ ተምቹ ግን ደግሞ አሴር አስጠንቆት ነበረ። ካልነገርከኝ የትም አትሄድም። አንተ የወደ ነገር ራስህን ስትጎዳ ማየት አልፈልግም፣ ነገረኝ በማለት አፋጦ እየመታው ነበር የጠየቀው። እሱን ደግሞ በቃ ይሄ ነው በማለት እንግዲህ የሀናን ፎቶና እንዲሁም መስቀሉ እንግዲህ በመጀመሪያ የእነሱን ሳላቃቸው ነው እየሰረኩት ከነሱ ቤት ሳልመጣ ነበረ። ስለዚህ በ ከአንተም ካተዋወቅነ በኋላ እና እንደገና ወደዚያ ከወሰድከኝና ካስተዋወቀኝ በኋላ የእነሱ ቤት መሆኑን ካወቅኩ በኋላ እጅግ በጣም ነበር የጸጸተኝ። አሁን ደግሞ ሁኔታዎቹንና ያለውን ነገር ያሀናን ነገር እጅግ ሳየው ደግሞ የእሷ ፎቶ እና መስቀል በጣም ትልቅ ነገር ነው እና ያንን ስላደረግኩኝ አሁን ላይ እየጸጸተኝ ይገኛል፣ በማለት እውነታውን ፍርጥ አድርጎ እንግዲህ ለአሴር ነግሮታል። አሴር እጅግ በጣም አላመንም። እውነት ግን ነው ወይ ብሎ ተደጋጋሚ ጠይቆት ነበር። እውነቱን እንደሆነና እንዳደረገ እንዲሁም ለማን እንደሰጠው ሲናገረው ነበር ግን አሴር በጣም ነበር የደበደበው። በጣም ከመጠን በላይ ደብድቦታል። እሱ ግን ምንም ሊመልስለት አልቻለም። በመጨረሻም ከደበደበው በኋላ እንግዲህ ጥሎት ሄደው በእርግጠኝነት እጅግ በጣም ስለሚዋደዱ በወንድምነት ስለሚግባቡ፣ አሁንም እንግዲህ ተምቹ አሴርን ይቅርታ ብሎ ይመጣል ወይም ደግሞ አሴር ደግሞ የሀናን ነገሮችን ለማስተካከል ግድ ስለሆነ ለማን እንደሰጠውና ለማን እንዳስረከበው የሀና እውነታና የሀና ራሷ ሕይወቷን ስለቀማ የልጅነቷን የቤተሰቦቿን ሁሉ ነገሮቿን ስለቀማ ያን ነገር ደግሞ ማምጣት እንዳለበት እና ማን እንደወሰደው ማሳወቅ እንዳለበት ሁለታቸው ስለሚያውቁ ከዚህ በኋላ በእርግጠኝነት ስለ ፎቶና ስለ መስቀሉ ያለውን ነገር በደንብ ነው የሚያጣሩት፣ ሁለታቸው አንድ ሆነው ማለት ነው። ለሀናም አሁን ላይ በእርግጠኝነት አሴር አይነግራትም። ሁሉን ነገር ከጨረሰ እና ካስተካከለ በኋላ ሊነግራት ይችላል የሚለው ነገር አለ ግን አሁን ላይ ቢነግራት ለሷም አሪፍ ነው፣ እሱም ተጨምሮ ሌባ ነው እንዳይባል ማለት ነው። ሌላው እንግዲህ ስለ ወይዘሮ ባዮሽና እንዲሁም አብረዋት በሚሰሩ በክፎቹ ስራ በእርግጠኝነት ወደፊት የሚወጣ ይሆናል። አሁን ላይ መስፍኔ በፍጹም እኔ እርግብ ልጅ አይደለችም ልጄ የምትመስለኝና ውስጤ እንደዚሁ የሚነግረኝ ሀና ልጅ እንደሆነች ነው በማለት እንግዲህ ለሰላምዬ አሳውቋል ማለት ነው። ስለዚህ አቶ መስፍኔም አሁን ላይ ልቡ የሚለው ልጄ ሀና ነች እንጂ እርግብ አይደለችም። ስለዚህ ትክክል ነው ወይ ብለች ታምኛለ ሰላምዬ ውጤቱ በማለት እንግዲ ሲናገራት ነበር ልጁን አሁ እንግዲህ ውጤቱ እንደዚያ ይላል። ግን ለምንድን ነው አንተ ልጅ ሀና እንድትሆን ነው ወይ የምትፈልገው በማለት እንግዲ ጠይቀው ነበር አባቷን። እውነት ለመናገር አሁ ውስጤ የሚፈልገው ሀናን ነው በማለት እንግዲ መልሶላታል። ስለዚህ አቶ መስፍንም በእርግጠኝነት ስለ ዶክተሩና ስለ ውጤቱ ደግሞ የሚያረጋግጥ ይሆናል። አሊያም ደግሞ ሀና በራሷ በሕክምና ምናልባት እንግዲ ወይም ደግሞ ወደ ደሴ ከተመልሰች በኋላ ወይንም ደግሞ አዲስ አበባ እንግዲህ ምናልባት ልትቀጠል ትችላለች። በመዋየዋ ስለዚህ ይህን ነገር ራሷ ምርመራም ካደረገች በተለያዩ ነገሮች እሷ በእርግጠኝነት ታውቃለች። ምክንያቱም ፎቶዋና እንዲሁም ደግሞ መስቀሏ ስለተሰረቀ የእሷ እንደሆነ ስለታወቀ ያ ታሪክ የእሷ እንደሆነ ልጅነቷን፣ ቤተሰቦቿን ስለነጠቀቻት በእርግጠኝነት አባቷ ደህና ከሆነ በኋላ ስለዚያ የምታጣራ ይመስለኛል። ሁኔታውን ሁሉ ለአባቷ ነግራ በፊት እንግዲህ ስለሚታመም ወይንም ደግሞ የሆነ ነገር ስለሚሆን ብላ ስለ አባቷ አልተናገረችም፣ ቤተሰቦቿን እንዳገኘች። አሁን ላይ ግን በእርግጠኝነት አባቷ ደህና ከሆነ ጤናውን ከተመለሰላት በእርግጠኝነት አብሯት ከጎኗ እንደሚቆም እንግዲህ የታወቀ ነው። ስለዚህ ስላለው ነገርና ስለ ቤተሰቦቿ ደኔ ምርመራ የምርመራ እንደተደረገ እንዲሁም ደግሞ መስቀሌን እና እንዲሁም ደግሞ ፎቶን የሰረቀችው ልጅ እኔ የምሰራባቸው ብላ የምሰራበትን የሰው ቤት እንደምሰራ እንደነበር ያለውን ነገር በእርግጠኝነት አሳልፋ ትናገራለች። እንዲሁም ያሳከመው ማን እንደሆነ ያለውን ነገር ግልጽ አድርጋ በእርግጠኝነት ለኖላዊ ለአባቷ ትናገራለች። እውነታ ቀስ ያለች ትወጣለች። ትመለመላለች እንጂ እውነታ አንድ ቀን ትወጣለች ማለት ነው። በነገራችን ላይ እርግብ የ ኖላዊ ወይ እንዲታከም ወይንም ደግሞ የሃና አባት እንዲታከም ጥረት ስታደርግ አይተናታል። በባለፈው ፓርት ላይ ማዬ እንደዚህ ማድረግ አልነበረባትም፣ ምን ብር ቢኖረኝ እኔ ራሱ ሰጥቼ ቢሆንም አሳክምላት ነበር ያለች የሆነ ነገር ስትናገር ነበር። ግን ደግሞ እሷ ላሃንቾ አዝና ሳይሆን የእሷ አክስት የምትላት ወይዘሮ ባዩሽ እንግዲህ ኖላዊ ሲታከም እዚያ የሚቀበሉትን ብር እንዲካፈሉ ስለፈለገች ነው እንጂ ለእሷ አስባ አይደለም እና በዚህ መልኩ እንግዲህ ይሄን ነገር ደግሞ የህክምናው ነገር ጨምረው ማለት ነው። እንዲሁም ደግሞ ወይዘሮ ባይሽ ድርበር አበሮቿ ሁነው አብረው እንደተከፈሉትም የሚደርሱበት ይሆናል። ምክንያቱም እንግዲህ በአሁኑ ፓርቲ ላይ ሀና ነቅታበታለች፣ ከዶክተሩ ላይ ማለት ነው እና ትክክል አይነት ስራ እንዳልሰራ በደንብ አሳውቀዋለች። ስለዚህ በዚህም እንግዲህ እጥረት ያደርጋሉ። እንዲሁም ደግሞ አሴልም ተጠራጥሮታል፣ ዶክተሩን ማለት ነው። ዋናው ግን ትኩረቷ በመጀመሪያ አባቷ እንዲድንላት ነበረ። አባቷ ህክምናውን እንዲያደርግ ደህና እንዲሆን ነበር የፈለገችው ከዛ ሌላ ነገሮችን እንደምትራመድ የምናውቀው ነገር ነው። እና አባቷ ስለታከመላት አሁን ላይ ደና ስለሆነ እጅግ በጣም ደስ ብሎናል። ደስታዋ ስለተመለሰ እኛም እጅግ ደስ ብሎናል። አቶ መስፍኔ የሰላም አባት፣ እንዲሁም ደግሞ የምናሴ አባት የሀንቾ አባት እጅግ በጣም ነው የምናመሰግነው። እና ቀጣይ ፓርት እንግዲህ ሁላችንም በክፍል ሀምሳ ሶስት ጓኩተን የምንጠብቀው ይሆናል። ወይዘሮ ሜላት ግን ባደረገችው ነገር እጅግ በጣም ነው የሚያሳዝነው። ምክንያቱም አቶ መስፍን የራሱ ስለከፈለ እጅግ በጣም ስትናደር ነበር። መሆን የለበትም ለምንስ እንደዚህ ሆነ እያለች ስትናገር ነበረና ና በዚያ ፓርት ላይ እጅግ በጣም ያናድዳል። ያው ግን ደግሞ እሷ መልሳ ያንን ነገር ታገኘዋለች። ምክንያቱም አሁን ላይ ሀናን እንዳስለቀሰቻት ወይንም ደግሞ እንደዚህ እሺ ብላ እንትን እንዳለቻት ብዙ ነገሮች እንዳደረሰችባት የእሷም ደግሞ ሀና ልጅ በምትሆንበት ትክክለኛ ልጇ መሆኗ ስታቅና ወይዘሮ ባዩሽ ምጥምጥ አድርገው እና እርግብ ምጥምጥ አድርጋ ከበላቻት እና ባዶ ቤቷን ብትንትን ካደረገቻት በኋላ ነው የሚገባት ማለት ነው። የራሷ የምትወዳት የምታከብራት አብሮ አደጓ እንግዲህ ወይዘሮ ባዩሽ ከባሏ ጋር ራሱ ማለት ነው እንድትለያ የምትፈልገው ወይዘሮ ባዩሽ ነች ከመስፍን ጋር እና እንዲሁም ደግሞ ወይዘሮ ሜላት እንዲለያዩ ያደረገችው እሷ ነች ምክንያቱም ባልሽን ፌቸው ፌቸው እያለች እንዲሁም ከአማራ ጋር ልትለያ ያደረገች አንዷ እሷ ነች። ስለዚህ አሁንም መንቃት አለባት መንቃት አለባት። ግን ደግሞ ውድ የቻናሌ ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። ቀጣይ ፓርት እንግዲህ በክፍል አምሳ ሶስት ሁላችንም ጋብተን የምንጠብቀው ይሆናል። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። መልካም ጊዜ ተመኘውላችሁ።